አንድ የመጽሐፍ ቅዱስ ቃል አለ። እዚህ ያዕቆብ መልእክት ላይ ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። እና እግዚአብሔርን ሰጪ ነው ብቻ አይደለም እያለ ያለው ያዕቆብ፣ ሳይነቅፍ ነው የሚሰጠው እግዚአብሔር። እንደሰጠን ሁሉ እስክንረሳ ድረስ እድል ሰጥቶናል። የእሱ ስጦታ የሚገርመው አያስታውሰንም። አሁን ሰው የሆነ ስጦታ ሰጥቶ በጣም ምነው ባልሰጠኝ እስክት ድረስ ሊያስታውስ ይችላል። እንዴት ነው የሰጠው ነገር እየተጠቀምክ ወደድከው ልብስ አእምሮ ባልህ ይሄ ነገር በጣም ተስማምተዋል እያለ ያስታውሳል የሆነ ጊዜ ገንዘብ አውጥተው የሆነ ሰው ረድተው አስተማሩት ሁሌ እንደ አስተማሩት ያወራል እንደውም እነው ባላስተማሩኝ ወይ ደግሞ ያወጡትን ወጪ በከፈልኳቸው እስኪል ድረስ ሰዎች ያደረጉትን ነገር እያስታወሱ ያሸማቀቃሉ ሰው ያዕቆብ ምን አለ ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለም ትክክለኛ ስጦታ እንደሰጡ መርሳት ነው። እንደሰጡ መርሳት ነው። ሰውየው ላይ ደግሞ የበላይነት ስሜት አለማሳየት ማለት። ማዘን ጥሩ ነው፣ ግን ደግሞ የተሰጠውን ስጦታ ኢንጆይ እንዲያደርግ ድል መስጠት ያስፈል ዞር ማለት ያስፈልጋል። እግዚአብሔር በየቀኑ እየመጣ ስለምንተነፍሰው አየር፣ ስለምንንቀሳቀሰው እንቅስቃሴ እንዴት ነው፣ እግርህን እየተጠቀምክበት ነው በደንብ አይለ በቃ ሰጥቶናል፣ አይምሮ ሰጥቶናል። ኦፐሬት እንድናደርግበት ነው የሰጠና ጥንቃቄ የሚያስፈልገው ሽባም ሊያደርጋቸው ይችላል። አንዳንዴ የምናሳየው ሀዘኔታ እና እዛ ላይ ጥንቃቄ በጣም ማለት ምን ውስጥ ነው ያለውት እንዲሉ ማለት በጣም እንዲሰማቸው ከሆነው በላይ ሊያደርግ ይችላል። ስለዚህ መርዳት፣ ህልፍ ማድረግ ግን እዚኛው ላይ ከፍተኛ ጥንቃቄ ማድረግ ያስፈልገዋል። መጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይጥሩ ነው የመጀመሪያው መፍትሄ እሱ እንዴት እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና አንድ ቀን ሁለት ቀናቸው ነው። መሞቱንም ማምነው አልጨረሱም። ታይም የሚፈልግ ነገር ነው። ጉዳዩንም አድሬስ ማድረግ ላያስፈልግ ይችላል። ሄዶ ቤታቸውን ማጽዳት ሊቻል ይችላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላያስፈልግ ይችላል። ማለት ገና ኢትስ ቱ ኤርሊ። ጉዳዩን አድሬስ አድርጎ ተይው ተጽናና ብሎ ለመምከር በጣም አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ላላዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪዩር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሀዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል። በጣም የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ሆናሉ። ኢዮብ ሁሉ ነገር እንግዲህ አስር ልጆች ሞተውበት ሀብት ንብረቱ ወድሞበት፣ በቁስል ቶርሶ ወድቆ ሲያዩ ይላል። እንዳዩት አለቀሱ፣ ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያልሆነ ከዛ በኋላ ወደ ትራውማ መለሱት ምንድነው? ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአትህ ነው እንደዚህ ያደረገብህ። እንደ እኔ ምን አደረግኩ ይላል ዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል ሰዎቹ። በጣም ፖቲክ ናቸው። ጓደኞቹ ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አዋጥ ፍቼ ነው እንደዚህ የሆንኩት ስኪል ድረስ እዮብ ማለት ነው። በጣም ሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች ቁጣዬ በእናንተ ላይ ነዷል ያላቸው። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያደረገው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላረግ ብዬ ነው እንዲያረግኩበት ሰውየው ላይ በለው ብሎ አላከ። ምን ለምን እንዳረገ የሚያውቀው እሱ፣ አብሮ ማዘን ይሻል ነበር። እና እነሱ መጥተው አንተማ ብታጠፋ ነው እንጂ አለምክንያትማ እንዲያረግህም ብለው በእግዚአብሔር ሳይዶ ነው በመናገራቸው ቃላችሁ በእኔ ላይ ድፍረት ሆኗል ያለው ማን መልክተኛ አረጋችሁ? ምን ለምን እንዳረኩ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ አደጋ ቤተሰቡን ያጣ ወይ እንደዚህ የሆነ ምናምን ሲሆን እንዲያረገው እኮ እንዲህ ብሎ አይባል። አብሮ ማዘን፣ ሀዘናቸውን መጋራት፣ እንዲያዝኑ ስፔስ መስጠት፣ ፋሲሊቴት ማድረግ ቢያንስ ቤቱን ማጽዳት ሌላ የሚያስፈልግ ነገር ካለ ማይሰራ አምፖል ካለ እሱ መቀየር፣ ይሻልናሩ መስጠት ማለት ይሄም እርዳታ ነው። አታልቅሱ በጣም በጣም ብዙ ሰው እንዳይወጣለት ሀዘኑ እንዳይወጣለት የሚያደርግ እንዴ፣ ድሮ እኮ በሀገራችንም አልቃሽ ነበር፣ አስለቃሾች ሰዎች ነበሩ ተቀጥረው በጣም በሚያራራ ግጥም። አሁንም በገጠሩ ጠሪቱ ኢትዮጵያ ያለ እኛ እዚህ ሰልጥነን ነው ግን ሰልጠነው ለእናንተ እንጀራ ከፈት ምንድን ነው? በደንብ ያላለቀሰ ሰው ቴራፒ ብሎ ይመጣል አንጅ። በገጠሩ ግን በጣም በሚገርም ሁኔታ በግጥም ፎክሎር ፔፐሮች ብታይ በጣም የሚገራርሙ ግጥሞች በማታውቂው ነገር የሰውየውን ጉዳይ እንድታለቅሽበት የሚያደርግ ቀረርቱን እንድናመጣው የጦርነት ትራውማን ለማድረግ ነው። ማለት ከጦርን መልስ በጣም ትልቅ ትራውማቲክ ኤክስፒሪየንስ አድርገው ነው የሚመጡ። ጦርነት የሚጀምረው ጦርነት ሲያልቅ ነው ይባላል። ልክ እንዳለቀ የሚጀምር አለ። አንደኛ ወታደሩ ከጦርነት ሲመለስ ሌላ ሰው ሆኖ ሊመለስ የሚችልበት እድል አለ። ብዙ መከራ አለ። ብዙ ነገር አይተዋል፣ ብዙ አሰቃቂ ነገር። ያንን አይረሳም። ቀረርቶ የሚባለው ነገር ነው አንዱ መንገድ። ለቅሶም ላይ ልብስ እያወጡ መጽሐፍ ቅዱስ ላይ የምትለብሰው ልብስ ይዘው ሲያለቅሱ ነበር ይላል ፎቶ ስለሌለ በድሮ ጊዜ እንግዲህ እቃቸውን ልብሳቸውን ነው ይዘን ልናደርግ። ከዛ ስለዛ ሰው አሁን እናንተም በሳይኮሎጂ ምክር ስጡ ውስጥ ባሉ ስለ ሞተው ሰው ታቡ እንዲደረግ አለ ማለት እንዲወራ፣ ሜሞሪ መጽሐፍ ቅዱስ ኮይን ነው ሲያደርግ የነበረው እንዴት አይነት ሰው ነበረ? ስለ ወዳጄ ስለ ዮናታን ቅኔ ይቀኛለሁ ይላል ዳዊት፣ የሙሾ ቅኔ ስለ ሳኦል እንዴት ያሉ ያማሩ ነበሩ፣ ጀግኖች ነበሩ ብሎ ያሞግሳቸዋል። በዛ ሞገሳ ውስጥ እያደረገ ያለው ምንድን ነው? ትራውማውን እያጠፋ ነው ማለት ነው። እና በለቅሶ ውስጥ በሀዘን ውስጥ እያንዳንዱ የሚደረገው ሰውየውን በደንብ እንድናስታውስ ቤተሰብ ተሰብስቦ እንዲያወራው። ወሬ ይቀይራሉ ሰዎች። አሁን ስለሞተው ሰው ሲነሳ ወሬ ወሬ ወደ ሌላ ነገር። በተለይ ልጆች ላይማ የሚፈጸም በደል ህፃናት አንደኛ እንዳይነገራቸው ይባላል ተብሎ ውጭ ሀገር ሄዳለች፣ ክፍለ ሀገር ሄዶ ነው፣ ነገ ይመጣል። ልጆቹን ማሰቃየት ማለት ነው። በትክክል ነግረናቸው ናቸው መቼስ ብንነግራቸው፣ ወደ እግዚአብሔር ሄደ ነው ትልቆ፣ ነው የሚነገረው። ወደ እግዚአብሔር ሄደ ነው ምንለው፣ ሌላ ምን ኤክስፕላኔሽን አለን ስለሞት? ቁጭ አድርጎ ያንኑ ኤክስፕላኔሽን ነግሮ አልቅሰው፣ ጮኸው፣ ከዛ በኋላ እንደኛ ይሆናሉ። ቁርጣቸውን ያውቃሉ። ህፃናት እናሰቃያለበት። በትክክል መሰናበት እንዲችሉ አናደርግም። በትክክል እኛ የምናገኘው ሪሊፍ እንዲያገኙ እድል አንሰጥም። ስለዚህ ይሄ በጣም ከፍተኛ እንትን ነው። ስናጽናናም በቃ ምንም ማለት አያስፈልግም ማለት አዎ፣ እና ማገዝ ቦታውን፣ ቤቱን መጥረግ። ዝም ብሎ ካርታ ሲጫወቱ አምሽቶ ቁማር ተበላልቶ ከመሄድ ስለ ጉዳዩ እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው የምነግርሽ ስለ ሟቹ ወይም ስለ ሀዘኑ እያወራ ሀዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ሰጥቷቸው ማለት። ስለ ጉዳዩ እያነሳ ከሚቆሰቁሰው ሰው በላይ ሌላ ትዝታ እያወራ ሳቅ የሚያመጣ ሰው እንደ እሱ ነገርማ ይገባልና። የሚገርምሽ እናት አባቶቻችን በጣም በጣም ጂኒየስ ናቸው። ማለት በዲፎልት እንደዚ አይደረግም ይልሻል። እያንዳንዱ እኛ አንብበን ተምረ ምናምን የገባን ነገር ነውር ነው ይሉሽ። በቃ ይሄ ነው ዊዝደም የሚባለው። ኖሌጅ እና ዊዝደም ልዩነቱ ይነች። ኖሌጅ ምናምን አጥምተን አንብበን ተምረ ምናምን ምናገኝ ነው። ዊዝደም ግን በቃ እንዴት ነው እንትን ውስጥ ገንዳ ውስጥ መዋኘት እና ውቅያኖስ ውስጥ መዋኘት ማለት ነው። ልዩነቱ ዊዝደም ውቅያኖስ፣ እኛ ገንዳ ውስጥ ነው የሚዋኝ። እናት አባቶቻችን አረጋውያ ነው በተለይ አይ፣ እንደዚህ ነው የሚሆነው ካሉ አሉ ገብቷቸዋል። ከህይወት ተምረዋል። ምን ምን እንደሚያመጣ በጣም በቀላሉኛ አሁን ደዚህ ዲስከስ የምናደረገው መከራ ይተን ፖድካስት እኮ ለእነሱ ነው መሆን ያለበት። ብዙ ነገር ነገር ናም ብዙ ነገር ይሄ ቀነስ ያለ ሀዘን ከነጮቹ የቀዳ ነው። ነጮቹ ብዙ ባያለቅሱ ከዛ በፊት ብዙም ፍቅር የላቸው እነ ለመናገር እንዲ ትስስር ያለ እንትን የላቸው ገና ልጅ እኮ ዓመት እስኪሞላው እኮ አይታገሱም፣ ለብቻው ክፍል ሲሰጡት። ስለዚህ በጣም ሴፓሬት የሆነ ላይፍ ነው፣ ዘግቶ በል ማህበረሰብ የሚባል አይነት ነው ህይወታቸው፣ አኗኗራቸው አብረው እየበሉ እየጠጡ አይነት አይደለም። በጣም ኢንዲቪጅዋሊስቲክ ነው አፕሮቹ አኗኗራቸው፣ ከመጀመሪያው ነው። ስለዚህ ለቅሶ ግልግል ነው አይነት፣ ቶሎ ቀብሬ ልገላገል አይነት እና እዛው ማታውኑ ፓርቲ የሚያደርጉበት አይነት ነገር እና ስንቀዳ ወይ እንደነሱ ሙሉ የተለያየ ህይወት ኖሮን ቢሆን ኖሮ ብዙ አይጎዳንም ነበረ። እንደ ማህበረሰብ ተሳስረን አንዱ ከአንዱ ጋር እንደዚህ ሆኖ ኖሮ ለቅሶ ላይ ፈረንጅ ልሁን ስትል ሀዘኑ ፈረንጅ መሆን ያቅተዋል። እና በጣም ከባድ የሚሆነ እሱ ይመስላል። ሞት ውልደት ነው፣ በቤተክርስቲያን ነው ወይ በርዝ ፎር ኢተርናል ላይፍ ወይም ለዛኛው ህይወት ተወለድክ ወደዛኛው ህይወት ነው እንግዲህ እዛ ስንሄድ የምናከብረው በርዝዴ የሞትንበትን ቀን ይሆን ይሆናል፣ አናውቅም። እዚህ ባለነው ሆነን ግን ስናየው ከባድ መስሎ ይሰማናል እንጂ የአንድ ትልቅ ቻፕተር ዘላለማዊ ቻፕተር የሚከፈትበት። ህልም ግን ተኝተን የምናየው ነው። በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው አሁን የቤተክርስቲያናችን የመጀመሪያ የአራተኛው መቶ ክፍለ ዘመን ሞናስቲሲዝም ወይም ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይለው በመንፈሳዊ ህልምን የሚያምን ሰው የዲያብሎስ መጫወቻ ነው፣ ቶይ ፎር ዴቪል ነው የሚለው። እንግዲህ እንደ አሻንጉሊት ነው ምን ማለት ነው። መጀመሪያ ህልም ከሶስት መንገድ ነው ከሶስት ነገር ነው የሚታየው። አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ ሁለተኛው ከስራ ብዛት ይታያል ይላል። መጽሐፈ መክበብ ላይ ህልም ከስራ ብዛት ይታያል ሰው ከዋለበት ውሎ፣ ካደገበት አስተዳደግ። ምናልባት እዚች ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት፣ ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ ተኮሩበት እንጂ ማለት ነው። እና ከስራ ብዛት ይታያል ይላል። ከሃሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የእኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው ህልም እንግዲህ ትክክል ሊሆን የሚችልበት እድል አንድ ሶስተኛ ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር ከሚታይበት፣ ከስራ ብዛት፣ ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው አንድ ሶስተኛ ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርገው። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም፣ ካየው ግን ጠባይልም። ሰው ህልም ጠባይልም፣ ሁሉም ሰው ለራሱ ጠባይልም። አላይም እኮ እኔ በቃ በስንት አንዴን የማየው ካየው ጠባይልም ይላል። የሁሉም ሰው እግዚአብሔር ህልም ያሳያል? አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን፣ አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ሊሆን ይችላል፣ በህይወት ዘመን። በነገራችን የህልም ብቻ ዓለም ትንቢትም፣ ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱ ይችላሉ እንጂ ኮንቲኒስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይሆኑ። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱ መንካ ነው፣ አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው፣ በራእይ የሚናገረው ደግሞ በራእይ መነገር ያለበትም ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ። ትጸንሻለች ትወልጃለች፣ ብሎ ነገራት በራእይ በመገለጥ ማለት። በህልም ቢነግራት ኖሮ የዛሬው ህልም ደግሞ ጭራሽ አምላክ ትወልጃለች እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብጽ ሽሽ ለማለት መልአክ መገለጥ መውረድ የለበት ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታየው። ይሄ የሆነ መስክ ላይ የሆንኩ ይመስለኛል እየመጣሁም ይመስለኛል እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ ለምሳሌ ትልቅ ሀውልት አየው ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው ሴንቲሜትሩ እንደዚህ ነው፣ ወር ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ ብዥ ብዥ ያለ ህልም፣ አባይም ይመስለኛል፣ እማዬም ትመስለኛለች፣ ስሄድም ይመስለኛል፣ ስመጣም ይመስለኛል አይነት ህልም የለው። ሌላው ከታየ ትክክለኛ ሆኖ ጥርት ብሎ ነው የሚታየው። አንድ ሁለት ያሳያል፣ ያንኑ ሀሳብ ያለው ህልም መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን፣ ያንኑ ህልም ኤግዛክት እሱን ባይሆንም ሀሳቡ፣ ለምሳሌ ፈርዖን ሰባት የረሃብ ዓመታት እንደሚመጡ የሚያሳይ ሁለት ህልሞች ያየ፣ ሌሎችም እንደዚህ። ደግሞም ተኛ አለመ፣ እንደዛ ነው። ከዛ ውጭ ሁሌ የሚያይ ግን ከሆነ አንድ በኤፒሶድ የሚታይ ህልም ሱ ፊልም ነው እንጂ ህልም አይደለም ማለት። ስለዚህ በአጠቃላይ ግን ዲስካሬጅንግ ነው የቤተክርስቲያናችን መጽሐፍት ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ በጣም የሚያውቀን የሚደጋግም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማከር ከዛ ከእግዚአብሔር ከሆነ ከእግዚአብሔር ነው ይሉናል። ሁኔታውን አይተው ደግሞ የእኛን ሀሳብ ሪፍሌክሽን አይደለ ህልሙ አንዱ። ስለዚህ ምን አይነት ሁኔታ ላይ ነው ያለው? ምንድን ነው እየተሰማ ያለው? ምን ጭንቀት አለብሽ ወይ እንደዚህ ያለብህ ወይ ብለው ያለውን ሲዌሽን ምልክት ስለሆነ ያለንበትን ሲዌሽን ኦብዘርቭ አድርገው ካለን በችግር ሊያወጡ ይችላሉ እና በአጠቃላይ ግን ህልም በዚህ መልኩ ነው የሚታይ